ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥቅምት አስር 2018 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። በኖር መስጅድና በሚሊኒየም አዳራሽ በርካታ ህዝብ በተገኘበት ሽኝት የተደረገላቸው ተቀዳሚ ሙፍቲ ሃጂ ኡመር ኢድሪስ የቀብር ስነ ስርዓታቸው ተፈጽመዋል። የውፋኖ ጦር በምስራቅ አማራ ቀጠና ከፍተኛ ድል ያስመዘገበባቸውን ወታደራዊ ኦፕሬሽኖች አካሂደዋል። የአገዛዙ የጦር አዛዦች ወደ ትግራይና ኤርትራ ጦርነት እንደሚከፍቱ በይፋ እየገለጹ ነው። ሰሞኑ በትግራይ ክልል ተቃውሞ ሲያሰሙ ከነበሩ የትግራይ ሀይል አባላት ውስጥ አርሜ ሀያ ሁለት የተባለው ይቅርታ መጠየቁ ተገልጿል። ሰሙት አላችሁ ወይዘሮ አስቴር ማሞን ጨምሮ ሶስት የኦህዴድ የቀድሞ ባለስልጣናት አገዛዙን ከርተው ጥገኝነት መጠይቃቸው ተሰምቷል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህም መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ ና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በኑር መስጂድና በሚሊኒየም አዳራሽ በርካታ ህዝብ በተገኘበት ሽኝት የተደረገላቸው ተቀዳሚ ሙፍቲ ሃጂ ኡመር ኢድሪስ የቀብር ስነ ስርአታቸው ተፈጸመ። ትናንት ማምሻውን ህይወታቸው ማለፉ የተሰማው የቀድሞው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሃጂ ኡመር ኢድሪስ ስርአተ ቀብራቸው በአዲስ አበባ ኃይሌ ጋርመንት በሚገኘው መኖሪያ ቤታቸው አጠገብ ዛሬ 10 ሰዓት ላይ ተፈጽመዋል። ተቀዳሚ ሙፍቲ ሃጂ ኡመር ኢድሪስ አስክሬን ለ40 ዓመታት በማስተማር ባገለገሉበት በኑር ወይም በኒ መስጂድ ሶላተ ጀናዛ እንደተሰገደበት እና በሚሊኒየም አዳራሽም በርካታ ህዝብ በተገኘበት ሽኝት እንደተደረገለት ታውቋል። ከቀኑ አስር ሰዓት ላይም ቤተሰቦቻቸውና ወዳጅ ዘመዶቻቸው በተገኙበት ኃይሌ ጋርመንት በሚገኘው መኖሪያ ቤታቸው አጠገብ ተፈጽመዋል። የሀጂ ሙፍቲን ህልፈተ ህይወት አስመልክቶ መግለጫ ያወጡት ብፁዕ ወቅዱስ አቡነ ማቲያስ ቀዳማዊ ፓትርያርክ እግዚአብሔር በየዘመናቱ አገርን ያለመካሪ ህዝብን ያለዘካሪ አይተዋትም በማለት መልክታቸውን ጀምረው ለዚህም ምስክሩ ታላቅ አረጋዊ የበሳል አእምሮ ባለቤት አገርን የሚወ ዱ ህዝባቸውን የሚያከብሩ የተጠቁት ወዳጅ የትውልድ አባት የሆኑት የክብር ዶክተር ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ነበሩ ብለዋል። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎችን መካከል አንዱ የሆኑትን ለመወደድ የታደሉትን የዘመናችን ጌጥ ዛሬ አታለች ነው ያሉት ብፁዕ ወቅዱስ አቡነ ማቲያስ ይህን የድካም ዓለም መገላገል ለእርሳቸው እረፍት ቢሆንም ለአገር ግን ታላቅ ጉዳት ከመሆኑም በላይ ዕድሜን ከጥበብ ጋር ያዋሃዱ በሁሉ ዘመን አይገኙም እና ሀዘናችን ጥልቅ ነው ብለዋል። ቅዱስነታቸው ለቤተሰቦ ሀሳቦቻቸው ለእስልምና ሃይማኖት ተከታዮችና ለመላው የኢትዮጵያ ህዝብ መጽናናትን ተመኝተዋል። ወይዘሮ አስቴር ማሞን ጨምሮ ሶስት የሁዴድ የቀድሞ ባለስልጣናት አገዛዙን ከድተው ጥገኝነት መጠየቃቸው ተሰማ። ለበርካታ ዓመታት በኢትዮጵያ ፖለቲካ ውስጥ እስከ ከፍተኛ ባለስልጣንነት የሰሩትና በአሁኑ ሰዓትም በአሜሪካን አገር ተጠባባቂ ጉዳይ ፈጻሚና ምክትል አምባሳደር ወይዘሮ አስቴር ማሞ በአሜሪካን አገር ጥገኝነት ጠይቀዋል። ከወይዘሮ አስቴር ማሞ በተጨማሪ ሶስት የኦሮሞ ባለስልጣንና የሁዴድ ብልጽግና ባለስልጣናት በአሜሪካን አገር ጥገኝነት መጠየቃቸው ጉዳይ ትኩረት እንዲስብ አድርጎታል። ወይዘሮ አስቴር በፊት በጅቡቲ አምባሳደርና በሚኒሶታ ቆንጽላ ሆነው የሰሩት የቀድሞ የገንዘብ ሚኒስትር አብዱልአዚዝ መሐመድና በቤልጂየም አምባሳደር የነበሩት እውነቱ ብላታ በሚኒሶታ ጥገኝነት ጠይቀው ህይወታቸውን ቀጥለዋል። ሶስቱ የቀድሞ ባለስልጣናቱ አገዛዙን ከርተው በአንድ ከተማ መሰባሰባቸው በነገ ጉዟቸውም ሆነ በአገዛዙ መበስበስ ዙሪያ መነጋገሪያ እንዲሆን አድርጎታል። ወይዘሮ አስቴር ማሞ ከክልል ቢሮው እስከ ምክትል ጠቅላይ ሚኒስትርነት የደረሰ የስልጣን እርከን ላይ ደርሰዋል። በኃይለማርያም ደ ሳለኝ የስልጣን ዘመን በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ክላስተር አስተባባሪ ሆነው ተሹመዋል። ወይዘሮ አስቴር የአብይን መምጣት ተከትሎ ከኢህአዴግ ጋር የገቡበትን ቁርሾ ና ከስልጣን መራቅ በመተው በአብይ አህመድ ምክትል የአሜሪካ አምባሳደር ና ጉዳይ ፈጻሚ ሆነው ተሹመዋል። ታዲያ በዚህ ቦታ ላይ ቆዩት አስቴር ና ሁለቱ ባለስልጣናት በአብይ አህመድ ወደ አገር ቢጠሩም አሻፈረኝ ብለው በሚኒሶታ የተቃውሞውን ጎራ ተቀላቅለዋል። ይህ እንቅስቃሴያቸውም በውጭ ያለውን የኦሮሞ ፖለቲከኞች የተቃውሞ ጎራ ያጠናክራል የሚል ስጋት በአገዛዙን ዘንድ ፈጥረዋል። የፋኖ ጦር በምስራቅ አማራ ቀጠና ከፍተኛ ድል ያስመዘገበባቸውን ወታደራዊ ኦፕሬሽኖች አካሄደ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ የልጅያ ሱኮር የጎፍ ክፍለ ጦር አካል የሆነው ከመኬት ሻለቃ በተውጣጡ ፋኖች ትናንት ጥቅም 92018 ዓ ም በደቡብ ወሎ ዞን አልቡኮ ወረዳ ጫጮ በተባለ ቦታ ላይ ኦፕሬሽኑን ፈጽመዋል። የአገዛዙን የፖለቲካ አመራር አጅቦ ይጓዙ በነበሩ የአድማ ብተና አባላት ላይ በተወሰደ እርምጃ ግማሹ ሞቶ የቆሰለው ደግሞ ወደ ደሴ ሆስፒታል ተወስደዋል። በእለቱ ታስቦ የነበረው ህዝብን የማደናገር የብልጽግና ስብሰባም እንዲበተን መደረጉን የክፍለ ጦሮ ህዝብ ግንኙነት ሱልጣን ያሱፍ መረጃው ላይ አስፍሯል። የምስራቅ አማራ ኮር አንድ ኮር ሁለትና የሚኒሊክ እዝ ልዩ ዘመቻ በጥምረት በራያ ግንባር ታንክ መድፍና ቢኤም እንዲሁም ጀትና ድሮን በስፋት እየተጠቀመ ካለ የብልጽግና ጦር ጋር ከባድ ትንቅንቅና ተጋድሎ እያደረጉ ድል እያስመዘገቡ ይገኛሉ። በዘመቻ አባናደው ከባድ ሰብአዊና ቁሳዊ ኪሳራ የደረሰበት ፋሽስቱ የብልጽግና አገዛዝ በርካታ ቁጥር ያለው እግረኛ ሰራዊትና መካናይዝድ እንዲሁም ጄትና ድሮን በስፋት እየተጠቀመ በብዙ ግንባር ማጥቃት እያደረገ ሲሆን በሚኒሊክ እዝ አናብስቶች በሁሉም ግንባር በአግባቡ ተመክቶ እየተመታ ይገኛል። በሌላ የተጋድሎ መረጃ ተኩለሽ ግንባር ልዩ ቦታው አካምባ ላይ በተጠመደ ጸረ ተሽከርካሪ ፈንጅ አንድ ለጊዜው ማንነቱን ማወቅ ያልቻል ነው በዲሽቃ የሚታጀብ ከፍተኛ የመከላከያ አመራር ከነአጃቢዎቹ ተደምስሷል ሲል የአማራ ፋኖ ብሔራዊ ኃይል የዛሬ መረጃ ጠቅሰዋል። በሌላ በኩል የብልጽ የብልጽግና አገዛዝ በጦር ሜዳ በፋኖ የሚደርስበትን ከባድ ኪሳራ መቋቋም ሲያቅተው ንጹሐንን ኢላማ ያደረገ የከባድ መሳሪያ የጀትና የድሮን ጥቃት እየፈጸመ የህይወት የአካልና የንብረት ብሎም የስነ ልቦና ጉዳት እያደረሰ ይገኛል። በበርካታ ወታደራዊና ፖለቲካዊ እንዲሁም ዲፕሎማሲያዊ ድሎች ታጅበው ከተጠናቀቀው ዘመቻ አባናደው ማግስት የኦሮሚያ ብልጽግና ልዩ ኃይልን ጨምሮ ተጨማሪ ሁለት እዝ በማስገባት ማጥቃት ቢያደርግም የፈለገውን ውጤት ማምጣት ያልቻለው አገዛዙ በንጹሀን ላይ ጥቃት ከፍቷል። ዘመቻ አባናደውን ጨምሮ ከጥቅምት 6 2018 ዓ ም ጀምሮ ባለፉት ተከታታይ አምስት ቀናት ተዋጊውን ሳይሆን ከተማ ላይና የገጠር መንደሮችን ጨምሮ ታስቦበት ንጹሐኑን ህዝብ ኢላማ ያደረገ ድብደባ እየፈጸመው አገዛዙ በተጠቀሰው ቀን ከ33 ጊዜ በላይ የድሮን ጥቃት በመፈጸም በንጹሐን ላይ ከባድ ሰብአዊና ቁሳዊ ኪሳራ ማድረሱም ታውቋል። በሌላ በኩል ንጉስ ሚካኤል አሊኮር ሳጅን አደማሊ ወይም አባናደው ክፍለ ጦር ዛሬ ጥቅምት 10 2018 ዓ ምዕራብ ወሎ ግንባር ለጋምቦ ወረዳ ውስጥ ገነቴ ከተማ አቅራቢያ በላፍቶ በሎ ና ተቄት ቀጠና ውስጥ ከአብይ አህመድ ሰራዊት ጋር ባደረገው ትንቅንቅ በርካታ የጠላት ኃይል ላይ እርምጃ መውሰዱ ታውቋል። ከሰሞኑ በትግራይ ክልል ተቃውሞ ሲያሰሙ ከነበሩ የትግራይ ኃይል አባላት ውስጥ አርሚ 22 የተባለው ይቅርታ መጠየቁ ተገለጸ በትግራይ ክልል ከጥቅምት 3 2018 ጀምሮ የቲዲኤፍ አባላት ለተቃውሞ አደባባይ መውጣታቸው ይታወቃል መንገድ በመዝጋትና በሌሎችም መንገዶች ይህንን ተቃውሞ ማድረግ የጀመሩት ደግሞ የአርሚ 22 አባላት ናቸው የቲዲኤፍ አርሚ 22 አባላት ሰኞ ጥቅምት 3 በመቀሌ ወደ አየር ማረፊያ የሚወስደውን መንገድ ለሰዓታት ያህል ዘግተው ተቃውሟቸውን ማሰማታቸው ይታወሳል ተከትሎም በተለያዩ ቦታዎች የሚገኙ ሌሎች አርሚዎችም ሳምንቱ ሙሉ በሚገኙበት ቦታ ተመሳሳይ ተቃውሞ ሲያሰሙ ቆይተዋል። አሁን ከመቀሌ እንደተሰማው መረጃ ከሆነ ይህንን ተቃውሞ የጀመሩት የአርሚ 22 አባላት በይፋ ይቅርታ ጠይቀዋል። የህወሓት ዋና ጽህፈት ቤት በሚገኝበት የሰማዕታት ሐውልት አዳራሽ ውስጥ በተካሄደው በዚህ የይቅርታ ስብሰባ ላይ የቲዲኤፍ ከፍተኛ አመራሮች የተገኙ ሲሆን፣ የደቡብ ግንባር ዋና አዛዥ የሆኑት ጄኔራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ ሲናገሩ ሰራዊታችን ጥያቄ አቀረበ እንጂ ትግራይን አሳልፈን እንሰጣለን አላለም ብለዋል። ሰራዊቱ የጠየቀው የመኖሪያ ቤት የደሞዝ ጭማሪና የሌሎችም ጥቅማ ጥቅሞች ጉዳይ የአሁን ሳይሆን የቆየ መሆኑን የጠቀሱት ጆን መዴድ ጨምረው የሰራዊቱ ችግር የመላው የትግራይ ህዝብ ችግር ነው በማለት ገልጸዋል። የሰራዊቱ አባላት ጥያቄያቸው አግባብ ቢሆንም መንገድ መዝጋታቸው ትክክል አለመሆኑን ገልጸው የአርሚ ሁለት አባላት ይህንን ስህተታቸውን አምነው ይቅርታ መጠየቃቸው እንደሚያስመሰግናቸው ጨምረው ተናግረዋል። የሰራዊቱ ጥቅማ ጥቅሞች ጉዳይ በካቢኔ ተጠንቶ መወሰኑን ያስረዱት ጄኔራል ጆን መዴድ ይህ ጉዳይ መዘንጋት ያልነበረበት በመሆኑ የሚመለከታቸው አካላትም ሰራዊቱን ይቅርታ መጠየቅ እንዳለባቸው አሳስበዋል። በተያያዘ የአርሚ ሀያ ሁለት ታዛዥ የሆኑት ኮረኔል ገብረ ስላሴ በላይ በበኩላቸው የሚመሩት ሰራዊት በተደረገው ተቃውሞ ላይ ግምገማ አድርጎ ስህተት መሆኑን እንዳመነበት ተናግረዋል። በሌላ በኩል ባሳለፍነው ሳምንት ከአርሚ ሀያ ሁለት በተጨማሪ ተቃውሞ ካሰሙት ውስጥ አርሚ 31፣ አርሚ 33፣ አርሚ 44 እና አርሚ 50፣ አርሚ 92፣ አርሚ 43 እና አርሚ 11 የሚገኙበት ሲሆን እነዚህም በሚቀጥሉት ቀናት ይቅርታ እንዲጠይቁ እንደሚደረግ ቅርበት ያላቸው ወገኖች እየተናገሩ ይገኛሉ። የአገዛዙ የጦር አዛዦች ወደ ትግራይና ኤርትራ ጦርነት እንደሚከፍቱ በይፋ እየገለጹ ነው። ግፍ ያጣነው የባህር በር የጊዜ ጉዳይ ካልሆነ በቀር መመለሱ አይቀርም ሲሉ የኢትዮጵያ ባህር ኃይል ምክትል አዛዥ ናቸው የተባሉት ኮማንደር ተገይለታ ተናግረዋል። እኚህ ባህር በሌላት አገር ላይና ባህር አገኛለሁ በሚል ፉከራ ላይ በተጠመደ መንግስት የባህር ኃይል አዛዥ የተባሉ ግለሰብ እየተንተባተቡ ባደረጉት ንግግር የባህር በር ማግኘታችን ግድ ነው ሲሉ ተደምጠዋል። ከዚህ ባለፈ በግፍ ያጣነውን የባህር በር በጉልበት እናስመልሳለን አይነት ፕሮፓጋንዳ የሰሩ ሲሆን ተመሳሳይ ቅስቀሳዎችም በብልጽግና መንደር እየተደለቀ ነው። ኢትዮጵያን የባህር በር አሳጥቷል ያሉትን መንግስት ለ27 ዓመታት ሁሉ ነገራቸውን ሰጥተው ያገለገሉት የአሁኑ የብልጽግና ባለስልጣናት በባህር በር ሰበብ ሀገሪቱን ወደ ዳግም ጦርነት ለመክተት እየጣሩ ነው። አበባው ሰይድ የተባሉት ሌላኛው የአገዛዙ ጀኔራል ደግሞ ፋኖ ከህዋት ጋር እየሰራ ነው፣ ስለዚህ ህዝቡ ከኛ ጋር ይሁን ሲሉ በሸዋሮቢት ተገኝተው ጥሪ አቅርበዋል። በዚህም ከፋኖ ጋር ውጊያ ውስጥ ያሉትና ሽንፈት እየተከናነቡ ያሉት ብልጽግና ጀኔራሎች ህዋት ላይ ቀጥተኛ የሆነ የጦርነት ቅስቀሳ እያደረጉ ነው። በዚህም ህዋትን በይፋ ጠላት ነው ሲሉ ተሰምተዋል። በአፋር ክልል ገዋኔ አካባቢ ደሞዝ ያልተከፈላቸው ሰራተኞች ዛሬ መንገድ በመዝጋት ድምጽ አሰምተዋል። እንጨት ሰብስበው ከአሮጌ ጎማ ጋር ሲያቃጥሉ ታይተዋል። መንገድ ከመዝጋት ውጭ በተሽከርካሪም በተሳፋሪም ላይ ምንም ችግር አላደረሱም። ጥያቄያቸውን በሰላማዊ መንገድ አቅርበዋል። ጥያቄያቸው የ2017 ዓ ም በጀት ዓመት ያልተከፈለን ደሞዝ ይከፈለን የሚል ነው። የመንግስት ሰራተኞች ሰዎችና ቤተሰቦቻቸው የያዙት መፈክር ይህንኑ ያሳያል። ደሞዝ አለመከፈል በተጨማሪ የውሃ ችግርና የመልካም አስተዳደር ችግር በመኖሩ መፍትሄ እንዲሰጣቸው ጠይቀዋል። እርቦናል፣ ጠምቶናል፣ ደሞዝ ይከፈለን ሲሉም ጠይቀዋል። ይህ የሰራተኞቹ አመፅ የተካሄደው አብይ አፋርን ህዝብ እንደ መሸጋገሪያ ተጠቅመው በቀይ ባህር ላይ እዘምታለሁ እያሉ ባለበት ወቅት ነው።